ጥንቷ ተሰብሮ በብረት እኮ ተጠግኖላት ያለች እኮ ሚስቴኮ ናት። ሁለቴ በኦፕራሲዮን በሰርጀሪ ልጅ የወለደችል ሚስቴኮ ናት። በየትኛው ቋንቋ ነው፣ በየትኛው ቃል ነው ውብዬን ልጠላ የሚችለው? ምን አይነት ጭካኔ ነው? እያሳዘንካት ነው። እያዘነች ነው፣ እየከፋት ነው። የስደት በረከቴ ናት። የስደት በስደት ያገኘዋት ከሁለት አመት በላይ ሳንገናኝ ስደት ላይ ሆና ብዙ መስዋዕትነት ያሳለፍን ሰዎች ነው። ውብዬ የምጠላበት ምንም አይነት ቋንቋ የለኝም። እንኳን ውብዬን ልጠላት፣ ቀና ብዬ እንኳን ላያት አልችልም። በጣም ነው የምወዳት። ብዙ መስዋዕትነት ለቤተሰቦቿ፣ በጣም ብዙ መስዋዕትነት የከፈለች የእውነት ጀግና፣ የአረብ ሀገር ሴት ጀግና ጀግና ማለት ነው። ጀግና ታቅያለሽ፣ ታጋይ፣ ብርቱ፣ ለሰው ልጅ ደራሽ፣ ለተቸገረ አጉራሽ። እኔ አለም ላይ እኔ በረከቴ ናት ውብዬ ማለት በረከቴ ይሄ የሚገባችሁ መቼ ነው ትክክለኛ ሰው ወደ ህይወታችሁ ሲመጣ ነው ይህን የምትረዱት እሷን መቼም ልጠላ አልችልም ይህን እንድታቁ እፈልጋለሁ መሞት ካለብኝም እኔ ሞት ትላታለሁ ችግር የለውም አሁንም ግን እኔ በቻልኩት አሁን ልቀርባት እየሞከርኩ ነው ልጆቼንም ለማየት ጥረት አደርጋለሁ ግን ነገሮች እየተሳኩ አይደለም እንጂ እኔ ውብዬን በየትኛው አቅሜ ነው መጠላት? ምን የሚጠላ ነገር አላት? ውብዬ መልካም ሴት፣ መልካም ሴት፣ በረከት የሆነች ሴት፣ እናት የሆነች ሴት። በምን ቋንቋ ውብዬን ልጠላ የምችለው እንዴት አድርጌ? በፍጹም። እና እችን ክፉ ሴት ከህይወት ያውጣት፣ ትዳሬን እያጣቅ ነው ያለው እግዚአብሔርን የሚያስቀናት ትዳር ይሄው በራሴ ጥያ ያፈረስክ ነው። ጌታን ናይቶ ጌታን ተመልሶ በጣም ብዙ መስዋዕትነት ከፍለናል። ሁለት ዓመት ሙሉ ሳንተያይ ነው ከውብየ ጋር እኔ። በእኔ ያኔ በጎ አድራጎት ሰራ ነበረ እኮ አውቃለሁ። አንተ ሳትጋባ በፊት በፊት ወፊት ታይሉ ጋር ሲሰራ ከዛን ሳት ጀምሬ ነው እኔ አንተን የተከተልኩት። እግዚአብሔርን ሁለት ዓመት በላይ እንዴት ነው ውብየ ልጠላ የምችለው? እንዴት አድርጌ ነው ልጠላት? እንዴት እንደዚህ ትኛለሽ? ያ ክፉ ናት። እግዚአብሔር እኮ የሰው ሰው ወዶ እኮ ነው የሚሰጠው። እኔ ሙስሊም ክርስቲያን ሁሉ ለኔ አዎ ይከበራል። ግን ብርቅ ደግሞ ምን ያረጋል? አንተ ትዳሪን የሚበጠብጥ ስጦታ ምን ያረጋል? በሶስት ሺህ ብር አንተ ትዳሪን ታጣለ፣ ልጆችን ታጣለ። ይሄን የመሰለ ትዳሪን አሁን እንደዚህ አፍርስ ቁጭ ትላለህ። ይችን ክፉ ሴት ከህይወቴ አውጣ። ዋና ፖይንት አይ በቃ ስለሷ ክፉ ነገር የምትናገሪ ከሆነ፣ ክፉ ነገር እኮ አላወራውም። ጌታ የንትን ትዳር እያጠቅ ያለ እኮ በሰዋ ምክንያት እንዲሆነ ነው ነገር ያለው። በጣም ብዙ መስዋዕትነት የምትከፍል ሴት ናት። ቲጂ ማለት ለእናቷ ስትል የምትኖር ሴት ናት። በጣም ብዙ ከባድ ታሪክ አላት። ብዙ ማታቁት ነገር አለ። ቲጂ ማለት በጣም በቃ ለእናቷ ብቸኛ ናት ቲጂ ሰው ያስፈልጋል። እዚህ ጋር እኮ አንተ በእራስህ ሰዓት ያው ሰው ሁሉ እየሸሸከ እኮ ነው አውሜ ከቤተሰብ ጋር ቤተሰብ አብሮ እንዳይቀርብ ወንድሞች እናትን እየሸሸክ ማን ማን ይቀርባል ወደ ክፍለ ሀገር ከሁብለንክ ድረስ ከደሞ አሪፍ ነውደቅ ለምን ትወርቃለች ከውብዬ ጋር አይደለም። ወደል ከእናት ጋር ወደኋላ መመለስ አይደለም። እናት ጋር ስትሄድ ብዙ ውድቀት የሚፈልጉ ሰዎች አሉ። ሞ እናት ጋር መሸብሸግ አይደለም እናት እና ቤተሰብ ጋር ሲሆን አዲስን ህይወት ቤተሰብ ደግሞ ውብዬን እንደሚመርጥልህ ታውቃለህ። እናት ውብዬን ምን ያህል ቦታ እንዳላት ታውቃለህ። ገብተሃል? አንተ ሰላም ስትሆን ወደ ጸበል ቤተሰብ ሲወስድክ ምን ሲሆንክ ውብዬ ትመለሳለች። ገብተሃል? ውብዬ ደግሞ የሰው ምክርንና ለቤተሰቦች ምን ያህል አክብሮት እንዳላት ታውቃለህ። አ አውቃለሁ፣ እርግጠኛ ነኝ ከእናትህም አትወጣም። ቢመክሯት ትመለሳለች። አንተ አሁን እንደዚህ ብቸኝነት ሆነህ ግን ብቻህን ማንም እንትን አይልህም። ገብተሃል? ማንም ከጎንክ የሚሆን የለም። እዚህ ጋር ግን ቤተሰብ ከሆነ እናት ከሆነች ትችላለች። ገብተዋል? የዛን ጊዜ እናት ጋር ደግሞ ስትሆን፣ አባት ካጠገብ ስትሆን፣ ወደ ቤተሰብ ፀበል ሊወስድሃል። የምትፈልገውን ነገር ሲያደርጉልህ ያንን ነገር ወደ ራስ ስትመለስ ውብዬ መቼም መቼም ብትሆን የልጅህ እናትህ ዞራ ለአንተውናት ገብቶሃል። አንተ ጋ ነው የምትሆነው። እጅግ ይበልጣል። ይሄ አንገት ብንግን ይከበራል፣ ክብር ነው፣ ይከበራል፣ ስጦታ ይከበራል። ግን ይሄ አንገት ብል አሁን ጸበል ስኔት አውልቀነ ነው ሁላችንም ድል የምንገባው። እስኪ ሂድ፣ እናትህ ጋር ሂድና ማለት ነው ጸበል ስን ከገብ በኋላ መ ምን አይነት ምንሃል ጊዜ እንደምትቀየር ታየዋል። ሂድ ቤተሰብ ጋ አሁን የልጅ አባት ነው። እዚህ ጋር ጎዳና ተዳዳሪ የሆነ ትንስቶል አንተ ለራስህ ክስ ጭንቅ። እንዴት ብላ ውብዬ ት ቆይ፣ እዚህ ጋር ልንገርህ። እንዴት ጎዳና ላይ እንደዚህ ሆንክ? ወደኋላ ኋላ ወደግክ። እንዴት ብላ ውብዬ እምነት ኖሯት እንደገና ለአንተ ልትሆን ልትቀበልህ ተስፋ አይኖራትም። ገብቶሃል? እዚህ ጋር እስኪ ቤተሰብ ጋር ሂድና አንተ ምን አለች በል ጉሩፕ ውስጥ እዚህ ጋር ቲክቶክ ላይ ለሚያይኮም ሁሉ ቤተሰብ ጋር እናት ጋር ግባ ና ከዛም በኋላ ውብዬ እንደምትመጣና እንደማትመጣ የዛን ጊዜ ታያለች። እራሷ ፍለጋ ትመጣለች። አንተ ቤተሰብ ጋር ሂድና ቤተሰብ የሚያስተካክለውን ነገር ካስተካከለ በኋላ በራስ ሰዓት ማለት ነው ውብዬ ራሷ ትመጣለች። አማራጭማ የለኝም። ቤተሰብ ጋር ሂድ። ምንም አይሰራልም ጎዳና ላይ ጓደኞች፣ ምንም ማንንም የምትሰማው ነገር የለም። ሂድ ቤተሰብ ጋር። እናት የወለደች እናት ምንም ቢሆን ልጇን አትጥልም። ሂድ ቤተሰብ ጋር ወንድም ካለ እህቶች ካሉ ሂድ ቤተሰብ ጋር እና እስቲ አንተ ለውጡን ታየዋለህ። አብልም ስጦታ አይሰጠችህ ምናምን ከሰፈሩ ካለህበት ስትርቅ ራሱ የት ታገኛለች? ሁሉም ጓደኞች ከየትም ሂድ እስቲ እናት ጋር ክፍለ ሀገር እና አንተ ተጎዳ። ቤተሰብ ጋር ሂድና ማለት ነው። እሺ፣ አይ እኔ በጣም ነው የማከብራችሁ በጣም ነው የምወዳችሁ። እስቲ አንተ ቆይናሁሜ የሆነ ጥያቄ እንጠይቅ ከአንተ ቤተሰብ ጋር ከኩኝ ወርቃለው የድሮ ህይወት እንገባለው ነው የምትለው? እንደዛ አይደለም ያልኩት። እንደዛ ሳይሆን ሰዎች እኔ እኔ እንድጠፋላቸው ይፈልጓሉ። እውነት ለመ ይህም በእግዚአብሔ ሰት ሰዎች ደግሞ አንተ ርቀት እስቲ እኛ አንተ ቤተሰብ ጋር ሂድና እስቲ እኛ ቲክቶክ ላይ ያለነው ጓደኞችህ እስቲ ለአንተ እንነስ ሂድ እስኪ አንተ እናት ጋር ሂድ እና እኛ ለአንተ እንነስ። ሂድ አንተ በስ ቤተሰብ ጋር ሂድ እና ፀበል ግባ፣ ታላችሁኝ። እሄዳለሁ፣ ችግር የለም አዎ። ሂድ ከዛ እኛ ቲክቶክ ላይ ያለነው ጓደኞች፣ እኔ በበኩሌ እኔ ለራሴ ቃል ገባለሁ ናይ ምንም እኔ ምንም እንድታረጉልኛ እኔ ብቻ በቃ ከጎኔ ሆኑ። እኔ በጣም በቃ እውነት ለመናገር ጥሩ ሁኔታ ውስጥ አይደለሁም። አይዞ ሚለኝ ሰው ነው የምፈልገው። ከዛ ውጪ ከማንም ከምንም ምንም አይነት ስጦታ መቀበል አልፈልግም ከዚህ በኋላ። እግዚአብሔር ይመስገን እስከዛሬ ምንም አይነት ስጦታ ተቀብዬ አላውቅም። በአጠቃላይ በምንም አይነት በምንም አይነት ነገር በሌላ ነገር እኔ ናሂ አሁን አንገቴ ላይ ለበስከው ስጦታ ነው የምትል ሀብል በድግምት የተሰራ ነው፣ የተደገመ ነው። እግዚአብሔርን የተደገመ ነው ይሁን፣ ናሂ ናሂ፣ ይሁን ጌታ ምስክር፣ የተደገመ ነው። አንተ ታመሃል፣ በእውነት በጣም ታመሃል። ወደ ጸበል ነው። እንደዚህ አትበዩ፣ አትበዩ፣ እንደዛ ማየ፣ እንደዛ አትበዩ። እሱ እዚህ ጋር መረጋገጥ የሚችለው እናቱ ጋር ገብቶ ጸበል ሲሄድ፣ ከዛ ወደ ራሱ ሲመለስ ሁሉን ነገር ያውቃል። አሁን እኛ የምንፈልገው እናት ጋር ሂድ፣ ቤተሰብ ጋር ሂድ ነው የምንልክ። ከዛም በኋላ ቤተሰብ ጋር ኬክ በኋላ ጸበል ከገባ በኋላ አንተ የዛን ጊዜ ታውቃለህ፣ ወደ ራስ ስትመለስ። እኛ አሁን በድግምት ደገመ ምናምን ብለንም መስቀሉ ምናምን ይህ ጠሊትሉን አንልም። በስ እኛ የምንፈልገው ሂድ፣ ቤተሰብ ጋር ነው የምንለው።